ሰላም ሰላም የቻናላችን ቤተሰቦች፣ ዛሬም በአዲስ ቪዲዮ ተመልሰናል። ምንድነው ተደጋገምክብን ክብን እንዳትሉኝ ብቻ፣ እየቀለድኩ ነው። ምንድነው ዛሬም በአዲስ ቪዲዮ ተመልሻለሁ። ዛሬም አዲስ ዩኒቨርሲቲ ጥሪ አድርጉታል ማለት ነው። የቱ ዩኒቨርሲቲ ነው እናያለን፣ እስከ መጨረሻ አብራችሁ ነው። ግን ከዚህ በፊት እንዳያችሁ አዳዲስ ዩኒቨርሲቲ በሰከንድ ማለት ነው ጥሪ ሲያደርግ ሰው በቪዲዮ እየመጣንላችሁ ነው እና ምን ትጠብቃላችሁ እስካሁን ሰብስክራይብ አላደርጋችሁም በጣም ይደብራል ቢኮዝ እኛ አዳዲስ ቪዲዮዎችን አዳዲስ ቶሎ ብሎ ቶሎ ብሎ ኖቲፋይ እንድናረጋችሁ እንደዚሁም ሌሎች የስቲዲ ቲፖችን እንድንሰራላችሁ የሚገፋፋን ምን እንደሆነም ታውቃላችሁ ላይክ እና ሰብስክራይብ ነው ስለዚህ እናንተ አይጎዳም እኛን ይጠቅመናል እናንተንም ቶሎ ብለን ቪዲዮ እንድንሰራላችሁ ይጠቅማችኋል ማለት ነው ስለዚህ አሁን አሁን ሰብስክራይብና ላይክ አድርጉ እናም የቱ ዩኒቨርሲቲን የጠራው እንዳልኳችሁ የሆነ ቪዲዮ ሰርች ይላችሁ ነበር ቅድም ማለት ነው። ፕሊስ ግቡና እዩት። በጣም ይጠቅማቸዋል ሁሉም ዩኒቨርሲቲ መች ጥሪ ወደ ዩኒቨርሲቲ ማለት ነው ጥሪ አርግቶ እንደሚጨርሱ ሜንሽን አርጌበታለሁ በጣም ጠቃሚ ቪዲዮ ነው እና በአዲስ ቪዲዮ በአዳዲስ በተለያየ ማለት ነው ይገባበታል እና ምንድን ነው ይሄ ቪዲዮ ካላችሁ ቦርና ዩኒቨርሲቲ በ2018 ዓመተ ምህረት ቦርና ዩኒቨርሲቲ ማለት ነው ለሪሚዲያል ፕሮግራም የተመደባችሁ ተማሪዎች ምዝገባ ህዳር ሶስት እና ህዳር 4 2018 ዓ.ም ዓምት መሆኑን ዩኒቨርሲቲው አሳውቋል። ማለት ነው ለመመዝገብ ስትሄዱ ማለት ነው ይዛችሁ መሄድ ያለባችሁ ነገር የስምንተኛ ክፍል ሰርቲፊኬት ዋና ዋና ኮፒ፣ ከ9 እስካ 12 ክፍል ትራንስክሪፕት ዋናው ኮፒ፣ 12ኛ ክፍል ፈተና እና የመሳሰሉ እነዚህ ቤዚክ የሆኑ ነገራቶችን ይዛችሁ ትሄዳላችሁ። በሆነ ዩኒቨርሲቲ ኦፊሻሊ ጥሪ አድርጓል ማለት ነው። እንደዚሁ እንዳልኳችሁ ዩኒቨርሲቲዎቹ ሁሉ እስከ ህዳር 5 ጥሪ አርግቶ ይጨርሳል ማለት ነው። ቦረና ዩኒቨርሲቲ ዛሬ አርግቷል። ጥሪ ያለፈው ደግሞ ሰላሌ ነው። ነገ ደግሞ የት እንደሆነ አልታወቅም። ነገም ኖቲፋይ እንዳደረጋችሁ ከእናንተ የሚጠበቀው ምንድን ነው? ይህን ቪዲዮ ጠቅ፣ ሰብስክራይብ ማድረግ ብቻ ነው። ስለዚህ በዚህ ይህን አያቅታችሁ ማለት ነው። እንደዚህ አይነት ቶሎ ብዬ ፋስት ፋስት አድርገን ዩኒቨርሲቲ ሲጠሩ፣ አንድ ዩኒቨርሲቲ ሲጠራ ቶሎ ብዬ ኖቲፋይ ነው ማድረጋችሁ። በሌላ ቪዲዮ እስክንገር ድረስ መልካም ቀን።